መቶ ነበረ። አንቺ ሻወርቤ፣ የታለች ሩታ? ሲለኝ ፀጉሯን እየታጠበች ነው፣ ትናንት የተከባችውን ቅቤ ልትታጠብ ሻወርቤት ጋር ታለች አልኩት። ከዛ ከባድ አራፍ ልጅ ነው እናቴ፣ ምን ያውቃል? አሁን እሱ የሆነ ነገር ቢያደርገው ሳምንቱ ሙሉ ለምን ታቆየዋለሁ ስለው እሺ አንድ ሶስት ቀን ጠረኑን ልል መደው እስከ ዛሬ ከተወለደ ጊዜ ጀምሮ እሷ ጋ ነው ያለው። ጠረኑን እሷ በደንብ እንትን ተላምደዋለች። እኔ ቢያንስ ልላመደው ብሎ አለኝ አይደለም ሩታ የኔ ውድ የኔ እናት አይዞሽ አይዞሽ። እውነት ለመናገር በጣም ያሳዘነች። እውነት ለመናገር እንደዚህ ፕራንክ ባታደርጓት ደስ ይለኛል። እውነት ለመናገር በተለይ በልጅ ዊህ በስማም የወለዳቸው እናቶች ታውቃላችሁ ሮታን ባታስከፉብን ጥሩ ጥሩ ነው ብዬሽ አስባለሁ። እውነት ለመናገር ብድር በብድር ነው፣ ግን ብድር በብድርም ቢሆንም በልጅ ባትመጡበት ጥሩ ነው ብዬሽ አስባለሁ። እግዚአብሔርን በጣም ነው እውነት አለቀስኩን። የሮታ እንደዚህ የሆነ ሳያት እውነት አቤት እናትነት ብቻ ከባድ ነው። የወለዳችሁ እናቶች ታቃላችሁ። ግን እንደዚህ ፕራንክ ቢቀራስ ስንት ፕራንኮች አሉ። ነን ለመናገር ሰላም ሰላም፣ ጤና ይስጥልኝ። ውድና የተከበራቸው ቤተሰቦቼ እንዴት ናቸው? ደህና ናቸው? ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ እንግዲህ ለዚህ ቤት አዲስ ከሆናቸው ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ በሩታ ቤት ቪዲዮ ተለቋል። እውነት ለመናገር ማንም አልጠበቅም። ዛሬ ትላንትና በሩታ ቤት ቪዲዮም ስለተለቀቀ ዛሬ ቪዲዮ ይለቀቃል ብላችሁ የጠበቃችሁ ሰው አላችሁ፣ ግን እኔ አልጠበቅኩም እውነት ለመናገር ሶስት ሰ አካባቢን የተለቀቀ በዛኛ ቤት ቪዲዮ ልሰራ ብዬ ሳልሰራ በቃ ሩታ ቪዲዮ ስትለቆ እኔ ደግሞ ቪዲዮ የሩታን ቪዲዮ ነው በቃ ወደዛ ቪዲዮ ሳልሰራ ወደ ሩታ መጥጠው ማለት ነው ቤተሰብ። ለማንኛውም በጣም አሳዝነኛለች ሩታ ማለት ነው። ሆነ ለመናገር አረባካችሁ ሩታ ራስናት። እግዚአብሔርን ረፍት ስጧት። በተለይ በልጇ አትመጡበት። እግዚአብሔርን ትላንትና አብርሽ እንዴት እንዳደረገ ሁላችሁም አይታችኋል። መቼም የወለዳቸው እናቶች ስሜቱን ታቃላችሁ። ብቻ ሩታ ላይ ባትጫወቱ ጥሩ ነው ብዬ አስባለሁ። እንዴ ዘጠኝ ወር ሙሉ ብቻን ተሸክማ ብዙ ፈተና አሳልፋ ነው እንግዲህ ዛሬ ይው ለዚህ ክብር በቅታለች። እናን ለመናገር ይው ስሜቱ ሩታ ናት የምታውቀው። በዛ ሰዓት ባልዮ ተብዮ ከሩታ ጎን አልነበረም። አሁን ከወለደች በኋላ ነው ለእሷ መሆን የጀመረ ማለት ነው፣ አቶ አርብሽ ማለት ነው። እና እሷ ታቃለች መሞ ሁሉም ነገር ማለት ነው። እና እንዴት እንደሆነች ፊቷን አይታቸውላቸውም ትረዳላችሁ ብዬ አስባለሁ። እንኳን ወልዳ ረፍት ሰጡም አትሰጡ፣ እንደዚህ ፕራንክ ይደረጋ እንዴ? በልጅ መጣችሁባት እኮ እግዚአብሔርን፣ እንኳን አንድ ወር እኮ አልሞላም። የምሬ ነው ምላችሁ። እንግዲህ በጣም አሳዝነኛለች። ሆነት ለመናገር የእናትነትን ጥግ ካሮታ ማየት ትችላላችሁ። እግዚአብሔርን እንዴት እንደሆነች አስባችኋል? እንግዲህ ዘጠኝ ወር በሆዷ ተሸክማ ስንት ነገር አይታ ምጣን የወለደችው፣ ገባችሁ እውነት ለመናገር በጣም ታሳዝነኛለች። ዛሬ አንገቴን የበላችን፣ እግዚአብሔርን እንደዚህ ፕራንክ ሩታ ላይ ባታደርጓት ጥሩ ነው። ስንት ፕራንክ የሚሰራ አለ አለ። እንዲ በልጅ ትመጣላችሁ፣ እንደ ጨራሽ የልጇን ትደብቁባችሁ፣ አስቁ። እግዚአብሔር ምላደርግሽ ምላደርግ ቪዲዮን ግን ማርያምን ጨረስኩ፣ በይምቦ ማለት ነው ሩታ ነች። በመጨረሻ እንዴት እንደሆነችው አያችሁ። ልጇ ሲሰጧት እንዴት እንደሆነችው፣ በመድ ለካ እናት መሆን ይ የወለዳችሁ እናቶች የታቀላችሁ እናት መሆን ከርታ አየሁ፣ ዛሬ ማለት ነው። እና እንዴት እንደሆነችው በስማአላ ልጇ ያላትን ቦታ ይለያል። እውነት ለመናገር ታ የኔ እናት፣ የኔ ጃግና ሴት፣ እግዚአብሔርን እኔ እንጃ፣ በጣም ነው ያደነኳት። ለካ እናትነት እንደዚህ ነው እንዲ ያልኩ የምሪ ነው ምላችሁ እና እንዴት እንደተሰፋሰፈችው ለልጇ እግዚአብሔርን እና ወደ አርሽ እንኳን ስልክ ለመደወል ስልኳን የፈለገች ነበረች እንግዲህ እየቷ አይሆኑም ተረጋግ ተረጋጊ እያሏት እንግዲህ ቪዲዮን አስጨርሷት በመጨረሻ ፕራንክ ነው አሏት ልጇን ትደብቁበት አላችሁ አረ ተው ተው እውነት ማዘር የሮታዬ እናት በጣም አራዳ ናቸው። እግዚአብሔርን ምናል ለነሱም ቪዲዮ ለነሱም እንዶ ቻናል ብትከፍች ሮታ ኢስሩ በተኛውን ፋታ ዘና ያደርጋሉ። እውነት አራዳ ናቸው ማዘር፣ እግዚአብሔርን፣ የሮታዬ እናት ማለት ነው። ፈጣሪ ረጅም ዕድሜ ይስጣቸው። ሮታ ታድለሻል፣ ለሻልሽ ከእንደዚህ እናት መውጣትሽ ደስተኛ መሆን አለብሽ ማለት ነው። እና እንዴት ደስ እንደምለው እውነት አራዳ ናቸው። እንዶ በራሳቸው ቻናል ቢመጡ ብዬ ተመኘ ማለት ነው። እና እኔ እንጃ ኡንካነ የሩታ እናት ኡንካን ካልቻለች እንዶ ከአሁኑ ከእየቷ ጋ ራሱ ከሩታ ኤቷ ጋ ራሱ ቢመቱ እንዲደስ እንደምለ እውነት ይችላሉ፣ ይችላሉ፣ ጀግኖች ናቸው። ፈጣሪ ረጅም ዕድሜ ይስጣችሁነ ለመናገር ብቻ ሩታን በዚህ ሰዓት እረፍት ስጧት። ምናለ ምናለ ብታርከው እግዚአብሔርን እረፍቱ ስጧት። እንደዚህ ፕራንካታ አደርጓት፣ በልጅ አትምጡበት። እግዚአብሔር እንዴት እንዳሳዘነች አብርሽን። ትላንትና ምን እንዳደረገ ሁላችሁም አይታቸው። ሂጂና ውሃ አምጭልኝ አላት። እሷ ምን አደረገችው? ሄዳ ውሃ ልታመጣ ሄደ ሄደች እሱ ምናደረገ? አሻንጉሌትን ይዞ ልጅ አስመስሎ ወጣ። እንዴት እንደሆነ ሩታ ማለት ነው። እውነት እንደዚህ ፕራንካታ አደርጓት፣ እንዶ ትንሽ ቢጠናክርላት ችግር የለውም አሁን ገና ደም እኮ እንዴት እንደሆነ ችሮታ በስማ ለእናትነት በክታለች፣ ሮታ ማለት ነው። እና ቤተሰብ በአሁን ሰሀ ላይ ለልጇ ነው ቦታ እየሰጣች ያለችው ማለት ነው። እና እንዴት እንደሆነች እንግዲህ እኛ ልጅ ያልወለዳችሁ ሰዎች እኛ ስሜቱ ምን እንደሆነ አናቅም። በእርግጥ ወደፊት እና ያለን ብዬ ካሮታ ማየት እንችላለን። እግዚብር እንዴት እንደተሰፋሰፈችው በስማ ምን እንጂ አለቀሰችው እኮ እግዚአብሔር ሲታለቅሶ እንዴት እንደከፋኝ እግዚአብሔርን አለቀስኮ ነው የምራሱ ማለት ነው። ቪዲዮ ናይቼ ማለት ነው እና ልጇ ስታገኙ ተመስገን ደስተኛ ሆና ማሳቅ ጀመረች፣ ልጇ ማሳም ጀመረች ሩታ። እግዚአብሔር አምላክ እንግዲህ ልጅሽን በሞገሱ እያሳድግልሽን ቆንጆ። አይዞሽ አይዞሽ አይዞሽ። የዛሬ ቪዲዮ እውነት ብዙዎቹም አዘኑ ግን ህናትነት በቃ እንደዚህ ነው። እንዲ ያሉ ብዙዎቹ እውነት ኮሜንትን ገብታች ስታዩ እውነት ብዙዎቹም አዘኑ ግን፣ ፕራንክ ሞልቷል ግን በልጅ ባታ ባት ጥሩ ነው ብዬ አስባለሁ። እግዚአብሔር እናንተ ያመስላችሁም ቤተሰብ እና ጥሩ አልሰሩም። የዛሬ ፕራንክ ማለት ነው አርብሽ ትላንትና ማስደነግጧታል፣ ዛሬም በድጋሚ እንደ ራስናት አረባካችሁ፣ ለሮታ ረፍት ስጧት። እግዚአብሔር እንዴት እንዳሳሰነች እንጃ አንገቴን ባላች የኔ ውድ ማለት ነው። አይዞሽ አይዞሽ ሩቴ፣ እንግዲህ ፍራንከ ጉድ እኮ ነው እናንተ። በዛ ሰዓት እሺ፣ ልጇን እንደብቃችኋል፣ እሺ፣ የሆነ ነገር ብትሆነ ሳስባችኋል። ድንጋጤ እኮ ከባድ ነው። አብርሽ፣ ልጅሽን ይዞ ሄደ። ለሶስት ቀን ለሶስት ቀን እኔ ጋ ይቀመጥ፣ ከዛ እኔ ቦተት አረበስማ ያለሆነ ነገር ነው። እና የራስ ልጅ እሱም ስጀምር ይዞ አይወጣም፣ በእርግጥ ያውቃል እኮ ይዞ ያይወጣም ያው ፕራንክ ነው። በእርግጥ ፕራንክም ቢሆን ግን በዛ ሰዓት ይሄ ነገር ፕራንክ ነው ብላሽ የተጀመረው እንጂ በዛ ሰዓት ሩታ በድንጋጤ ራሷ ላይ የሆነ ነገር ብታደርገው ሳስባቸዋል። በጣም ከባድ ነው እውነት። እንደዚህ ፕራንክ በተለይ በልጅ ባትመጡበት ጥሩ ነው ብዬ አስባለሁ። ሞልተዋል፣ ስንት ፕራንክ አለ እና በልጅሽ ባትመጡ ጥሩ ነው ብዬ አስባለሁ ሩታ የኔ ቆንጆ ፈጣሪ ልጅሽን እያሳድግልሽ እንግዲህ በጣም ደስ ስላለ የኔ ውድ የእናትነት ስሜት አይተናል እውነት ለመናገር እኔ እንጃ ለልጅሽ ያለሽ ፍቅር ይለያል ፈጣሪ አምላክ እንግዲህ ያሳድግልሽ በጣም ደስ ይላል። እንግዲህ በዛኛ ቤት ደግሞ ቪዲዮ ተለቆ ነበር እና በጣም ተናድጃለሁ እግዚአብሔርን በዛኛ ቪዲዮ በሬሜላ ቤት የተለቀቀ ቪዲዮ በጣም ተናድጃለሁ። እስኪ ጊዜ ካገኙ ነገ በዛኛ ቤት ልመጣ እችላለሁ ማለት ነው። ጊዜ ካላገኙ እንግዲህ አልሰራውም ማለት ነው። እና አብርሽ ግን አቆምቅ አንድ አድርጋ ማለት ነው። ሩታ ጋር የርከ የሷን ህይወት አትበጣብጣት። እሷ ጋር መሆን ከፈለግ ሂደና ከውሽምት ጋር ተቀምጣው እንዴ፣ ለሩታ ሰላም ስጣት። አረ በጣም ነው የሚደብሩ። እግዚአብሔር ምን አይነት ጉድ ነው እንዴ! እቺ ምን አይነት ናት እቺ? ኒፍርቅ ለወንድ ብላ የምታለቅሶ። እንዴ፣ እውነቷ አፍቅራለች። እንዴ፣ ምን አይነት ፍቅር ነው? እኔ እግዚአብሔር ፍቅር ፍቅር ስሉ እንዴት ፍቅር እኔ ፍቅር ይዞኝ አቁም ግን፣ እንዴት ነው ፍቅር የሚይዛቸው ግን ሴቶች ማለት ነው። ኮ ባለትዳር ነው፣ የሰው ባልኮ ነው ማሬ አረች ምን አየት ሀላሌናት እግዚአብሔርን እንደዚህ ስታለቅስ እኔ ለወንድ ብላ ነው እንዴ? ምን ያት እን ፍርቅ ናት። ጌታ ሆይ ግን ከቻልኩ ነገ በዛኛ ቤት መጣለሁ፣ ካልቻልኩ እንግዲህ ምንም ማድረግ አልችሉም። ቤተሰብ እንግዲህ የቪዲዮ ከተሞቻችሁ ላይክ ሰብስክራይብ አድርጉ። ወዳችኋለሁ የኔ ጣም በላሎች። እሺ መልካም አደር